ወጪን ከዚህ ከካም ጋር ወጭ አትለው። ወጭ ፈቀቅ ራሱን ያለወጥ ምን ብሎ አንቺ ነው ፎከት በፈቀድ ነው የሚያደርግ። ይጋባል፣ ድህነት ክፉ ነው። ሀብታምነት፣ እንጂ የማይጋባው ድህነት ቫይረስ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ ከች ብያለሁ ቤተሰብ። እንግዲህ የዛሬው ቪዲዮ ትላንትና ፅጌኝ በጣም ደስ የሚል ሰርፕራይዝ ተደርጋለች በሀብታሙ ባሏ። እውነት ለመናገር እኔ ባሏ ለማለት አንተ ለማለት ራሱ በጣም እየፈራሁኝ ነው። ምክንያቱም አንቱ የሚባል አይነት ሰውዬ ነው፣ ትልቅዬ ነው። ለማንኛውም ግን ሴቶችዬ የእውነት ማለት ነው ማግባት ካለባችሁ እንደ ጽጌ አይነት ባላግቡ፣ ባልም፣ ወንድምም፣ አባትም የሚሆን ባል ስታገቡ ንግስት ሆናችሁ ነው የምትኖሩት ማለት ነው። እንግዲህ ጽጌን የማያውቃት አለ ብዬ አላስብም። በዩቱብም በቲክቶክም እንዲሁም በኢንስታግራም ከዳኒ ጋር ነበር። እንደውም ፍቅረኛሞች የሚመስሉን እንዲሁም ደግሞ ዳኒን አፈቅረሃለሁ ተረዳይ ብላ የፍቅር ጥያቄን በሚዲያ ላይ አቅርባለት ነበረ። ነገር ግን ዳኒ በዛን ሰዓት ያው እንደ ሁሌው ድራማ መስሎት እንደ ሁሌው እቃ እቃ ጨዋታ መስሎት፣ አይ እኔ አንቺ ምን መውደድ አልችልም፣ ሌላ ፍቅረኛ እያለ ከሌላ ከብዙ ሴቶች ጋር እየተጃያለ ነበረ። ነገር ግን ጽጌ እንግዲህ እንደ ዘበት ነው ሽምግልና ሌላ ክልኝ ነው ብላ እንደውም፣ እኔ ይሄ ነገር ድራማ ነው እያልኩኝ ነበረ ማለት ነው እና ትላንትና ባየሁት ቪዲዮ ነው በጣም የደነገጥኩኝ ማለት ነው እና እንግዲህ ዳኒ ያው ጓ ብሏል። ሽምግልና ተልኮ ሽምግልናውን አቋርጧል። የበሰለ ሰው በአሁን ጽጌ ቤተሰብ የመረጠላትን ነው። እሷም ተናግራለች። እኔ ፍቅር በመላመድ ነው የሚመጣው በሂደት ነው የሚመጣው። አፈቀድኩትም አላፈቀድኩትም አሁን ላይ አብሮ አደግ የሆነም አልሆነም በመላመድ ነው የሚመጣው እና ለእኔ ችግር የለብኝም ብላለች። እውነቷን ነው። እውነት ለመናገር ቤተሰቦቻችን እናትና አባቶቻችን አያቶቻችን እኮ ተፋቅረው አይደለም። በነገራችን ላይ ባልሽ ሊሆን የሚችለው ዓመት ሁለት ዓመት ሶስት ዓመት አራት ዓመት አምስት ዓመት ስላፈቀድሽው ስለወደድሽው አይደለም። እውነት ለመናገር ማለት ነው በጣም ብዙዎቹ እንደዚህ ይህም ያህል አውርተው ያልተገናኙ የተለያዩ አስር ዓመት ራሱ አውርተው ተለያይተው እሱም ሌላ ገብቶ እሷም ሌላ ያገባች፣ እኔ እማቃቸው በጣም ብዙ ልጆች አሉ። እና አምስት አመት ከወራሹ ወንድ ይልቅ እንደዚህ በቅጽበት ያገኝሽ ወንድ ባልሽ፣ ትክክለኛ ባልሽ፣ ልጆች አባት፣ የሚያከብርሽ የሚወድሽ ይሆንና ይመጣል። እግዚአብሔር ሲፈቅድ ማለት ነው። ሁሉም ነገር የሚሆነው ፈጣሪ በፈቀደው ነገር ነው እና ጽጌም እንግዲህ የጽጌም እንደዛ ነው የሆነው። መዳኒ፣ ሲቀልድ ደባ ሲጫወትባት ከዚህ በኋላ እኔ የራሴ ህይወት የሚለው ነገር መኖር እፈልጋለሁ ብላለች ብላ ነበረ። እንግዲህ ያመጣው በቤተሰብ ነው። እንኳን እሷ አታውቀውም እስከነ መልኩም ነበረ። በቤተሰብ ሲመጣ እሺ ብላ ተቀብላ፣ ያው እንግዲህ አሁን ላይ እንደምታዋት፣ ትናንትና እንግዲህ በጣም ባላሰበችው ሁኔታ ሰርፕራይዝ ሆናለች ማለት ነው። እውነት ለመናገር ትናንትና ጽጌ በጣም ነው ደስ ያላት፣ በቃ እንደ ህፃን ነው የሆነችው። እውነት የሆነ በአስተሳሰብም ሆነ በምን ከእናንተ የተሻለ ሰው ስታገቡ በተለይ ወንዱ አስተሳሰቡ ጠንካራ ተሆነ ማለት ነው። እናንተ እንደ ልጅ ነው ሁሌም ሆናችሁ የምትኖሩት ልክ አባታችሁ ላይ እንደምትቀብጡት ሁላ ባላችሁም ላይ እየቀበጣችሁ፣ ሁሌም እንዳማረባችሁ ፍክት ብላችሁ ነው የምትኖሩት እንደዚህ አይነት ባል ስታገቡ ማለት ነው። እንደ ፅጌ አይነት ባል ስታገቡ ግን ትንሽ እየተለቅ አላለም ማለት በጣም ነው እኮ ትንሽ ወንድ ልጅ እኮ ቢበልጥ ችግር የለውም። ነገር ግን ያው ፅጌ ሲያቅፋት ራሱ ሰውዬው በጣም እሷ ልዩ ነች የምመስለው። በእርግጥ ይመቻት ምክንያቱም እንደዚህ የሚያዝናናት ጭንቀት የሌለበት ህይወት በጣም ነው ደስ የሚለው። ማለት እንደውም አፈቅረዋለሁ በሚል ተልካሻ ነገር በእርግጥ ገንዘብ አላቂ ጠፊ ነው። ነገር ግን የማያፈቅራችሁም ከሆነ የምታፈቅሩት ወይ ገንዘብ የለው ወይ ደስታን አይሰጣችሁ፣ ሁሌ እያንጨረጨራችሁ እየተናደዳችሁ ስትጀናጀኑ ስታወሩ ሰላም የማይሰጣችሁ ህይወት ውስጥ ባትኖሩ ይሻላል ብዬ ነው የማስበው። እውነት ፍቅር፣ አዎ ፍቅር ከገንዘብ ፍቅር ይበልጣል ብዬ ነው የማስበው እኔ ማለት ነው። ነገር ግን ሁሌ የሚያናደዳችሁ እናንተ እያፈቀራችሁት እሱ የማያፈቅራችሁ ከሆነ እሱ ቁም ነገር ከሌለው እናንተ ቁም ነገር ስትፈልጉ እሱ ቁም ነገር ከሌለው አርቆ የማያስብ አይነት ወንድ ከሆነ ብታፈቅሩት ራሱ እናንተ እኮ አፍቅራችሁታል። አዎ እሱ የማያፈቅራችሁ ከሆነ ሁሌ ልባችሁን የሚያደማችሁ ከሆነ መቼም ደስተኛ አትሆኑ። ከሰውነት ግብር ነው የምትወጡት፣ ያለ እድሜያችሁ ነው የምታረጁት። እውነት ለመናገር ማለት ነው ይሄ ኩያ ኩያ የሚባል አባባል አለና፣ ደስ ይላል እኮ እኩያችሁን አፍቅራችሁ ወዳችሁ እሱም ወዷችሁ፣ እንደዛ አይነት ነገር ቢሆን እኮ በጣም ነው ደስ የሚለው። ነገር ግን እሱ እያንቋሸሸ ከዛ አንቺ የምትወጁ ወንድን ልጅ በፍጹም ሴት ልጅ ልትቀይረው አትችልም በተለይ አንዳንድ ሴቶች ደግሞ ወንድን ልጅ እቀይረዋለሁ ብለው የሚያስቡ ልጆች አሉ ወንድ ልጅ በፍጹም ልትቀይረው አትችልም ሴት ልጅ እንደውም ወንድ ልጅ ካፈቀረ ሴት ልጅ መቀየር ይችላል ሴት ልጅ እሚንከባከባት ነው የምትፈልገው በቀላል ነገር ትለወጣለች፣ አስተሳሰቧ ቶሎ ትበስላለች። ወንድ ልጅ ግን አንቺ ስላፈቀርሹ ብቻ አንቺ ገንዘብ ስለሰጥሹ ብቻ አንቺ ወድሃለሁ ስላልሹ ብቻ አንቺ ስጦታ ስለሰጥሹ ብቻ ይቀየራል ማለት በፍጹም ተሳስተሻል። የሚወድሽ ከሆነ ብቻ ነው የሚቀየረው ማለት ነው። ሳይወድሽ ግን አንቺ ብቻ ወደሹ እኔ እሱን እለውጠዋለሁ እምትይ ከሆነ በጣም በጣም ተሳስተሻል። ወንድ ልጅ መቀየር አትችይም። አዎ ገንዘብ የሌለው ሰው እኮ ብታፈቅረች ችግር የለውም ነገር ግን የማያፈቅርሽ የሚያፈቅርሽ ሆኖ ገንዘብ ባይኖረው ችግር የለውም። ምክንያቱም ነገን በተስፋ ነው የሚኖረው። ነገ ያልፋል ብሎ ነው የሚያስበው። መለወጥን ያስባል። አንቺን ለምሳሌ አረብ ቤት ከሆነ የምትስሉ አንቺን ከአረብ ቤት ማውጣት ያስባል። ከአንቺ ጋር ህይወት መኖርን ስለሚያስብ ምን መስራት እንዳለበት ራሱ ያስባል። አንቺ ብለሽ ሳይሆን ስራ ስራ ብለሽ ሳይሆን ራሱ ምክንያቱም አንቺን ማጣት ስለማይፈልግ ስለሚያፈቅርሽ አብሮሽ መኖር ስለሚፈልግ ህይወትንም ካንቺ ጋር አብሮ ማጣጣም ስለሚፈልግ ካረቤት ማስወጣት እንዳለበት ያስባል አንቺን። ያን ደግሞ የሚያደርገው ስራ ሲሰራ ስራ ሲፈጥር በራሱ ጠንካራ ሆኖ በራሱ መቆም ሲችል ነው። ስለዚህ የሚወድሽ ከሆነ እንደዛ እኮ ያደርጋል። ነገር ግን አንቺም እሱ ማይወድሽ አንቺ የምትወጁ እኔ እለውጠዋለሁ ምት ሴት ካለሽ በፍጹም ተሳስተሻል። መቼም አትቀይሩም። በእርግጥ አውቃለሁ፣ በጣም ብዙ መካሪያ አለ በአሁኑ ሰዓት ላይ ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ ሁሉም ጋር ብዙ መካሪያ አሉ። ግን ሰሚ የለም በጣም በተለይ አረብ ሀገር ሴት በጣም ትመከራለች። ያ መካሪ ነው ያ መካሪ ነው ሁላችንም መካሪ እንጂ ተመካሪ አይደለንም። በነገራችን ላይ ከመናገር ከመመከር ይልቅ መመከር በጣም ጥሩ ነው ብዬ ነው ማስበው ሁሉን ነገር ብታውቁም ከመናገር መስማት፣ ማዳመጥ በጣም ጥሩ ነው ብዬ ነው የማስበው። እና ሴቶችዬ እንደ ፅጌ አይነት በቤተሰብ ባህል ሲመጣል ብላችሁ ና ያላገባ የማልወደው ልጅ ከማልወደው ሰው ጋር እንዴት ይሆናለሁ ብላችሁ በፍጹም እንዳትሉ እውነት ማለት እሱ እኮ ወዶቻል በቃ፣ አንቺ በሂደት የምትወጁ ነገር ነው። ሁሉን ነገር ካደረገልሽ፣ አስተሳሰቡ አርቆ ነው የሚያስበው። ታንቺ የተሻለ በቃ ሁሉን ነገር ያደርጋል። ልክ እንደ ሕፃን እንደ ልጅነትሽ ምንም ሀሳብ ሳይገባሽ ፊትሽ ላይ ማዳት ሳይጥልብሽ ሳትናደጂ። እንዲህ አይነት ወንድ ደግሞ ልጆች ራሱ ብትወጂ ለልጆቹ ኃላፊነትን የሚወስድ አይነት ወንድ ነው። ይሄ ግን ምንም አሁን ልክ እንደ ዳኒ አይነቱ ግን ተጋብታችሁ እንኳን ብትወልጂ ተጋብታችሁ እንኳን ብትወልጂ ነገ ጠዋት ብትጣሉ የራስሽ ጉዳይ ብሎሽ ነው ትቶሽ የሚሄደው ልጆችሽን አስታቅፎች ማለት ነው። ኃላፊነት እንኳን አይወስድም። ምክንያቱም ገና ልጅ ነው፣ የማያፈቅርሽ ከሆነ በተለይ በዛ ላይ ገንዘብ የሌለው ሰው ከሆነ እንዴት ብሎ ነው ለልጆቹ ኃላፊነት የሚወስደው? ስሜት ነው ገፋፍቶት ያገባሽ። ከዚያም በኋላ ስትላመዱ ሁሉ ነገር ሲያየው ህይወት እንዴት መውጣት ሲያቅተው ትቶሽ ነው የሚሄደው። ልጆችሽንም አጋፍጦት ማለት አጋፍጦሽ ማለት ነው እና ችግርን እንዴት አብሮሽ መጋፈጥ እንዳለበት እንኳን አያቅም። ምክንያቱም እንደ እኔ ሜድ አለብኝ የሚል አይነት አስተሳሰብ ነው ህሊናው ገና ስላልበሰለ የሚያስበው ማለት ነው። እና ሴቶችዬ በተለይ ሴቶችዬ ስታገቡ በአምስት ዓመትም በአስር ዓመትም የሚበልጣችሁ ወንድ እንዳገብታችሁ ንግስት ሆናችሁ ነው መኖር ያለባችሁ። ንግስት ስትሆኚ ደግሞ ባልሽም ንጉስ ይሆናል ማለት ነው እና ሴቶች እንደዛ አይነት ብታገቡ አሪፍ ነው ብዬ ነው የማስበው። ትላንትና እንግዲህ ጽጌን ካያችኋት እንደ ህፃን ነበር ሲያደርጋት የነበረው፣ በጣም ደስ ብሏት ነበረ። እንግዲህ ትላንትና መኪና ሰርፕራይዝ ተደርጋለች። ይህም ሲያንስሽ ነው፣ ከዚህ በኋላ ገና ብዙ ብዙ ነገር አለ። ይሄ ትንሽ ነው፣ ላንቺ ትንሽ ነገር ነው የተደረገልሽ። ከዚህ በላይ በጣም ብዙ የሚደረግልሽ ነገር አለ ብሏታል። እሷም እንግዲህ በጣም በጣም ደስ ብሏታል። የእውነት እኔ ጽጌ ደስ ስላላት እኔም በጣም ደስ ብሎኛል። እኔ የሰሞኑን ድራማ ነበር የመሰለኝ። አሁን ግን ትላንትና እንዳያችሁት እጇንም እየሳማት ነበረ፣ ራሷ ላይም እየሳማት ነበረ። ከንፈሯን ነው እንግዲህ መሳም የቀረው። እኛም ግን ከንፈሯን ካልሳማ አናምንም አይደለ ቤተሰብ። ምክንያቱም ጽጌ ያው ትንሽ መተወን ስለምትችይ ግራ ስለገባ ግዴታ እናንተ ደግሞ በጣም ሁላችሁ የሚትወሮች ድራማ እየሰራችሁብን ስለሆነ ድራማውንም እውነቱንም መለየት ስላቃተን እንግዲህ ወይ በትክክል አግብቶሽ ከቤተሰብ ስትውጪ ካላይን አናምንም። ለማንኛውም መማር ለፈለገ ሰው ራሱ በጣም ነው የሚያስተምረው። ምክንያቱም ማግባት ካለባችሁ ያለውን ነው የሌለውም እንዲያስባችሁት እንደ ዳኒ አይነቱን ከዳኒም የባሰ ወንድ አለ። በነገራችን ላይ አበባ ቀይ አበባ እንኳን መስጠት የማይችል አይነት ወንድ አግብተሽ አስበሽዋል? ስትቃጣይ ነው የምትኖሪው ማለት ነው። ቤት ውስጥ እንኳን አግብተሹኩ ማለት ነው። በርበሬ ሲያልቅ ምን ሆን ጨረስሽው፣ ሽሮ ሲያልቅ ምን ሆን ጨረስሽው የሚል አይነት ባል ከሆነ የምታገቢ ባታገቢስ ቢቀርብሽ። በእርግጥ ቤተሰብ አለማግባትን እየደገፍኩት አይደለም። ነገር ግን አግብተሽው እዛ ህይወት ላይ ደስተኛ ካልሆንሽ፣ የተቃጠለሽ ከሆነ የምትኖሩ ሰላም ከሌለሽ አለማግባት ይሻላል ብዬ ነው የማስበው። በነገራችን ላይ አሁን ለምሳሌ በተለይ አረብ ሀገር የምንኖር ሴቶች ራሳችንን የቻለን ሰዎች ነን። አረብ ሀገር የተሰደን ነው ራሳችንን፣ ቤተሰብን የሚጠቅሙ አሉ፣ ብዙ ቤተሰብን የሚረዱ ልጆች አሉ። ከዛ በዘለለ ደግሞ ራሳቸውን ለመቻል ነው በዚህ ሰዓት በተለይ በዚህ ሰዓት እንደውም ወንዱ ነው ከሴት የሚፈልገው። ሴት ልጅ ከወንድ አትፈልግም። ባል የምታገባው ለመውለድ፣ ከዛ ህይወትን አብራ ለማጣጣም፣ በሀሳብ ለመረዳዳት በቃ ባልና ሚስት መጋባት በጣም ነው ደስ የሚለው። ጥሩ ባል አይነት ጥሩ አይነት ባል ከተገኘ የሚያስብልሽ፣ በሀሳብሽን የሚካፈልሽ፣ ሀሳቡን የሚያካፍልሽ፣ አንቺ የምታካፍ የምትረዳጁ ሰው ሰው በጣም በጣም ጥሩ ነው፣ ማግባት በጣም ጥሩ ነው። ነገር ግን ከአንቺ ተሽሎ በሀሳብ የሆነ የተሻለ ነገር በቃ በአስተሳሰብ ከአንቺ የተሻለ እሺ፣ እንዳንቺም ይሁን ነገር ግን ቢያንስ ቢያንስ ቢያንስ የሚያስተዳድርሽ አይነት ወንድ ካልሆነ ከአንቺ ገና ለገና አረቢ ቤት እየሰራሽ ለምሳሌ ወደ ሀገር ነይ የማይልሽ አይነት ባል ከሆነ አንቺን ሁሌ ብር ላኪ እያለ ከአንቺ እየበዘበዘ የት እንደሚያደርገው የሚነግርሽ ካልሆነ ተጋብታችሁ ደግሞ በምንም አይነት ነገር ካረዳሽ ብቻ አፈቅርሻለሁ ብሎ እየውሸቱን ያቺን ገንዘብ ለማግኘት ብቻ አንቺ ቤት ውስጥ አንቺ ሰራሽ ውስጥ ከሆነ የሚገባው ይህ አይነት ባል ምን ይሰራል ማለት። እኩያሽ ሊሆን እኮ ይችላል። ልታፈቅሩ ትችያለሽ እኮ። እንደዚህ አይነት ባል ምንድን ነው ጥቅሙ? እና እንዲህ አይነት ባል ባል ሳይሆን አባል ነው ሚስት ነው መባል ያለበት አንቺ ባል ነሽ፣ እሱ ሚስት ነው መባል ያለበት እንጂ ባል ሊባል አይገባም ብዬ ነው የማስበው። እና ሴቶች ይህ ማግባት ካለባችሁ ቢያንስ እናንተን የሚያስደስት የሚያስተዳደር የሚችል አይነት ወንድ እንዲሁም ደግሞ እናንተ ማስተዳደር በቃ ማስደሰት የሚችል አይነት ወንድ ቤተሰቦቻችሁንም አክብሮ አስከብራችሁ ቤተሰቦቻችሁን በእናንተ ደስተኛ ሆነው ነው ሊድሯችሁም ስታገቡም ደስ የሚላቸው ማለት ነው። የተሻለ ሰው ስታገቡ ነው ለእነሱ ብለው እኮ አይደለም የልጃቸው ሕይወት ነገ ምን እንደሚሆን ነገ ምን እንደሚጠብቃት ስለሚያውቁ በቃ በጣም ነው ደስተኛ የሚሆኑት። የተሻለ አይነት ሰው ሲያገቡ ልጃቸው ሀብታም ወንድ ስታገባ በቃ ማንኛውም አይነት በዓለም ላይ የሚኖሩ ሀብታም አይነት ወንድ ስታገባ ለያቸው በጣም ደስተኛ ነው የሚሆኑት። ትናንትና እንግዲህ ፅጌ እንዳያችኋት ወንድሟ ራሱ በጣም ደስተኛ ነበር። ባሴ ጓደኞቿ ያለውን ስታገቡ፣ ከእናንተ የተሻለ ሰው ስታገቡ በዙሪያችሁ ያሉ ሰዎች ሁላ እናንተን የሚወዱ ሰዎች ሁላ ደስተኛ ነው የሚሆኑት። እና ቤተሰብህን፣ ጓደኛን፣ እህትን፣ ወንድምን፣ ዘመድን ማስደሰት ምን ያክል ትልቅ ነገር እንደሆነ ታውቃል እናንተ ለእናንተ አልነገራችሁም። ማንኛውም ሰው ያውቀዋል ብዬ አስባለሁ። እና ይህንን ስናገር ግን ወንዶችዬ፣ ደሀ ወንድ ማግባት የለባችሁ ምናምን እያልኩኝ አይደለም። ሴቶችም ደሀ ወንድ ሳይሆን በነገራችን ላይ ደሀ የሚባል ነገር የለም። መስራት ከቻለ እጅ ካለው ሁሉም ነገር ይሄ ተሰርቶ የሚለወጥ ነገር ነው። ገንዘብም አላፊ ጠፊ ነው። ነገር ግን አንዳንድ ወንዶች አሉ፣ ያንቺን እድሜ እየበሉ ያንቺን እድሜ እየጨረሱ፣ ነገር ግን በኋላ ላይ ደግሞ ጭራሽ ላይ አገባሽ ራሱ ይችላል። እድሜሽን ጨርሶ ጨርሶ ገንዘብሽን በልቶ በልቶ በኋላ ላይ አገባሽ ይችላል። እንደነዚህ አይነቱ ወንዶች ነው ወንድ ስታገቡ መምረጥ አለባችሁ እያልኩ ያልሁት እና ወንዶች ደግሞ መናገር የፈለኩት ምን እንደሆነ ገብቷችኋል ብዬ አስባለሁ። ሴቶችም ደግሞ ምክሬ ከጠቀማችሁ የሚጠቅማችሁን ወስዳችሁ የማይጠቅማችሁን መተው ትችላላችሁ። ትልቅም ትንሽም ይመክራል። ነገር ግን እኔ እና የሀሳብ ትንሽ አለው ብዬ አላስብም። እኔ ማለት ነው። እኔ አሁን የምከታተለው ከእኔ ተለቅ ያሉትን ነው። ምክንያቱም ከህይወታቸው የወሰዱትም እንትን ነው ብዬ አስባለሁ። እንደዚህ ስብ መክሮ፣ አንዳንድ ሰዎች አሁን ከህይወታቸው ካሳለፉት አይነት ካሳለፉት ህይወት ራሱ የሚያስተምሩ ሰዎች አሉና ና እንደዚህ አይነት ነገር ይጠቅማል ብዬ ስለማስብ እነሱ እነሱ እንከታተላለሁ። ነገር ግን ይህን ስላችሁ ታናሻችሁ ከእናንተ የበለጠ አስተሳሰብ የለውም ብዬ ማለት አይደለም። ትንሽ ስለሆንክ አላዋቂነት አይደለም፣ ታለቅ ስለሆን ደግሞ አዋቂ ነው የማወት አይደለም። አንዳንዴ ትንሽ የትንሽ ትልቅም አሉ፣ ከነዛ መማር የምትችሉበት አጋጣሚ አለ እና ማንኛውንም ቢሆን አስተውሎ ማየትና ማዳመጥ ነው የሚጠበቅብን። ቤተሰብ፣ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዙት ይበል እያልኩኝ ሰናበታችኋለሁ። ባይ ባይ።